ይህ አደገኛ ውሻ በአንድ ደቂቃ ብቻ ሕይወታችሁን መንጠቅ ይችላል። ውሾች ካመረሩ ምን ያክል አደገኛና አስፈሪ መሆናቸው የማይካድ ነው። መረጃዎች እንደሚያሳዩት ከሆነ በእያንዳንዱ ጓደኛሞች መሃል ውሻ አጥብቆ የሚፈራ አንድ ሰው እንደሚገኝ ይናገራሉ። ታዲያ እነዚህ ስድስት የውሻ ዝርያዎች ሕይወታችሁን ለመንጠቅ ደቂቃዎች ይበቃቸዋል። በመጨረሻው ከሁሉ በጣም አደገኛ በመሆኑ ልትጠነቀቁት ይገባል። ስድስተኛ ሃስኪ፣ በ12 ደቂቃ ውስጥ ይህ ውሻ ወደ ሌላኛው ዓለም በቀላሉ ይልካቸዋል። አምስተኛ ጎልድ ማስቲፍ። ይህ ውሻ እናንተን ለማጥፋት አስር ደቂቃ ብቻ በቂው ነው። አራተኛ ዶፐርማን ፒንቸር። ይህ ውሻ በሰባት ደቂቃዎች ውስጥ ሕይወትን ሊወስድ ይችላል። ሶስተኛ ጀርመን ሼፐር። የዋዛ ይምሰላችሁ እናንተን ለመጨረስ አራት ደቂቃ ብቻ በቂው ነው። ሁለተኛ ሮትዊለር። በሶስት ደቂቃዎች ውስጥ ሕይወትን መቅጠፍ ይችላል። ወደ ቁጥር አንድ ከመሄዳችን በፊት ውሻዎች ከፍተኛ ንብረትና ሰዎችን የመጠበቅ አቅም እንዳላቸው ግልጽ ነው። ከዚህ በተጨማሪ ግን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ጂፒኤስ አስመጥተን እየገጠመን እንገኛለን። ለበረጠ መረጃ በዚህ ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ ፎሎ ማድረግ አትርሱ። አንደኛ ፒትቡል ይህ አደገኛ ውሻ በአንድ ደቂቃ ብቻ ሕይወታችሁ መንጠቅ ይችላል። ይህ ቪዲዮ ውሻ ለሚፈራ ጓደኛችሁ ላኩለት የትኛው ውሻ ዘርስ ተመ ቀጫጩ ሀሳባችሁን ኮመንት ላይ አስቀምጡልን።